ታላቁ የኢትዮጵያ ሕዳሴ ግድብ የዜጎች ብሔራዊ አንድነት የታየበት ለመጪ ትውልድ የሚተላለፍ ትውልድ ተሻጋሪ የአብሮነት ትሩፋት ነው። የህዝብ ለህዝብ ግንኙነትንና የትብብር መድረክ የፈጠረው የሕዳሴ ግድብ መጠናቀቅ ቀጠናዊ ትስስርን በማጎልበት ረገድም ከፍተኛ ሚናን የሚጫወት ነው። ሆኖም ግን ግድቡ ባጋጠመው ከፍተኛ የግንባታ መጓተት ተስፋ እስከ ማስቆረጥ የደረሰ ቢሆንም የለውጡ መንግስት ባደረገው ስርነቀል ክትትል የግድቡ ፍጻሜ ከዳር ሊደርስ ችሏል። የነበርንበት በተለይ ዛሬ ስድስት ዓመት አምስት ዓመት ስድስት ዓመት ተስፋ የሚያስቆርጥ ሁኔታ ነበር። ሁላችንም ከውስጥ የምናውቀው ያንን ስህተት ታርሞ እንደገና በእግሩ ቆሞ አሁን እዚህ ደረጃ መድረሱ ትልቅ ነገር ነው። አሁን ተስፋ በሚያሰጥ ደረጃ ላይ እና እንደውም ወደ መጠናቀቅ ደረጃ ላይ የደረሰበት ሁኔታ ነው እና አሁን ለኢትዮጵያ ይሄ ሕዳሴ ግድብ ያለበት ሁኔታ ተስፋ የሚሰጥና ትልቅ ድል እንደሆነ እመለከተዋለሁ። የግድቡ መጠናቀቅ ኢትዮጵያን ጨምሮ ለዜጎቻቸው የኤሌክትሪክ ኃይል ተደራሽ ማድረግ ላልቻሉ የጎረቤት ሀገራት ጭምር አገልግሎቱ ከፍተኛ ከመሆኑን ባለፈ የአፍሪካ ሀገራት የኢኮኖሚ ትብብራቸውን ለማጠናከርና ለመደጋገፍ እንደሚያግዝም ይታመናል። ለኢትዮጵያ ታላቁ ሕዳሴ ግድብ የፖለቲካም ኢንትረስት ነው፣ የሴኪሪቲ ኢንትረስት ነው፣ የኢኮኖሚም ነው፣ እንደዚሁም የአይዲዮሎጂ ነው። በተለይም የፖለቲካል ኢንትረስት ነው ስንል እንደ ሀገር አንድ የሚያደርገን ነው። ከሌሎች ሀገሮች ጋር በሚኖረን ዓለም አቀፍ ግንኙነትም ድንበር ተሻጋሪዎችን ውሃዎችን በጋራ የምንጠቀምበትና የምናለማበት መደላደል የሚፈጥር ነው። በሁለተኛ ብሔራዊ ጥቅማችን የሚያደርገው የሴኪሪቲ ኢንትረስት ነው። የኤነርጂ ሴኪሪቲ ነው። እንደ በሌሎች ዘርፎች ለማደግ በምታደርገው ጥረት ሁሉ የሴኪሪቲ ኢንትረስት ወይም የደህንነት ፍላጎታችን ነው። ኤነርጂን መፍጠር የገበሬዎችን ቤት ከጭልማ የሚያወጣና ብርሃን የሚፈጥር ነው። እንጨት የሚሸከሙ እናቶችን ትከሻ የሚያሳርፍ ነው። ኢንዱስትሪዎችን ከጎጆ ኢንዱስትሪነት ወደ ዘመናዊ ኢንዱስትሪነት የሚቀይር ነው። ከተማዎችን የሚያስውብና ውበት የሚፈጥር ነው። ኢንዱስትሪ ከማንቀሳቀስ ባለፈ ማለት ነው፣ ግድቡ ከሚያመነጨው ኃይልና ጉልበት ማለት ነው። ኢነርጂ ብዙ ሀገሮች ተጠቃሚ ይሆናሉ እንደምንረዳው በተለይ በሚቀጥሉት ዓመታትም የአፍሪካ የሀይል መስመሮች የሚገናኙበት ሁኔታ ነው የሚመጣው። ከዚህ አኳያ ሰፊ የሆነ አስተዋጽኦ ይኖረዋል ማለት ነው ግድቡ። ኬንያ አሁን በቅርቡ ኬንያ የሄድበት ሁኔታ አለ፣ ሱዳን አለ፣ ጅቡቲ አለ፣ ሌሎችም እንዲሁ በአፍሪካ ውስጥ ያሉ ሀገሮች በግብጽ በኩል እስከ ሱዳን ድረስ እስከ በሱዳን በግብጽ በኩል እስከ አውሮፓ ድረስ የሚሄድበት አጋጣሚ አለ። ታላቁ የኢትዮጵያ ሕዳሴ ግድብ በአፍሪካ ውስጥ ታሪካዊና የመጀመሪያው ያለማንም እርዳታ በራስ አቅም የተሰራ ግዙፍ ሀገራዊ ፕሮጀክት ነው የሚሉት ምሁራኑ በራስ አቅም አንድነትን በማጠናከር ማሳካት እንደሚቻልም ማሳያ ነው። ምናልባት በአፍሪካ ውስጥ አንድ ሀገር አንድን እንደዚህ አይነት ትልቅ ፕሮጀክት ያለ ውጭ እርዳታ ሲሰራ ያየንበት ሁኔታ ይሄ ነው። በተለይ ሰብሳሃራን አፍሪካ። ስለዚህ በአፍሪካም ውስጥ ትላልቅ ግድቦችን በራስ ገንዘብ በውስጥ ገንዘብ በህዝቦች ተዋጽኦ ገንዘብ መስራት ይቻላል፣ የሚለውን ለኢትዮጵያ ብቻ ሳይሆን ለአፍሪካም ትምህርት ይሰጣል። ምክንያቱም ለረጅም ጊዜ የነበረን እኛ ትላልቅ ፕሮጀክቶችን ከውጭ በሚመጡ እርዳታዎች ነበር። ስለዚህ አፍሪካ ከዚህ ተጠቃሚ ነው። እንደ አርአያ ነው። ይህንን ፕሮጀክት የሚያውት በራስ አቅም መስራት አንዱ ውጤት የሕዳሴ ግድብ ነው። ከጊዜ ወደ ጊዜ የዓለም የስልጣኔ መንገድ እየረቀቀ ባለበት በዚህ ወቅት የኢትዮጵያ ህዳሴ ግድብ ፍጻሜ ከዳር መድረስ ዘርፈ ብዙ ፋይዳ እንዳለውም ተነግሯል። የኃይል አጠቃቀም በመቀየር ዓለም ወደ ኤሌክትሪክ እየተሻገረ ነው። ወይም አሁን ለምሳሌ መኪናዎቻችን ከነዳጅ ወደ ምን እየመጡ ነው? ወደ ኤሌክትሪክ ካር እየመጡ ነው። ይህንን የሚቀይር አካባቢን የማይበክል አሁን ዓለም ላይ ክላይሜት ኮንዲሽን ነው ትልቁ ውይይት የሆነ ያለው። እውነት ነው መሰረታዊ የሆኑ መንፈታቸው ነገሮች ይኖራሉ ነገር ግን አለምም ከሚሄድበት አንጻር ለመሄድ ወደ ግሎባላይዜሽን ወይም ሉላዊነት ለመግባት የሚረዳ መደላ አይደለም፣ ለኢትዮጵያ ብቻ አይደለም የህዳሴ ግድብ ለተፋሰሱ አገሮችም ጭምር እና ሌሎችም የአፍሪካ አገሮችም አርአያ ሊሆን የሚችል ነው። ስለዚህ አንደኛ በጋራ በማሰባሰብ ጉልበታችንን በማሰባሰብ ሀብታችንን በማሰባሰብ ኢትዮጵያ ህዝብ ውጭም ውስጥም ያለው ኢትዮጵያ ህዝብ በግሉም በመንግስትም ያለው ትንሹም ትልቁም ሀብታውም ድሀው ተሰባስበው እውን የሆነ ፕሮጀክት ነው። ይሄ ፕሮጀክት ለሌሎችም የአፍሪካ ሀገሮችም አርአያ ይሆናል። ታላቁ የኢትዮጵያ ህዳሴ ግድብ ዛሬ ላይ ከፍጻሜ ሲደርስ በርካታ ተግዳሮቶችን አልፎ ቢሆንም፣ እውነታው ግን ኢትዮጵያን ከእድገቷ ማንም እንደማያደናቅፋት ማሳያም ጭምር ነው። የነበረብን ቻሌንጅ ከፍተኛ ነው። ግን ግድቡ ያንን ተግዳሮት ተቋቁመን አሁን እዚህ መድረሱ ተአምር ነው ማለት እችላለሁ። ለእኛ ለሌሎችም ሀገሮች እንዲህ አይነት ወይ ለወደፊትም ለምንሰራው ለኢትዮጵያ ፕሮጀክቶች እንደ አርአያም ሊሆን ይችላል። ምንም ነገር ሊበግረን እንደማይችል ማሳያ ነው ይሄ። በተለይ ሕዳሴ ግድብ ከተጀመረ በኋላ ኢትዮጵያ ይሄንን አቅም የላትም ይሄንን ግድብ ለመስራት ከአንደኛ ከገንዘብ አቋም ከቀጣይነት፣ ከሰላምም አይኖራትም ይሄን ለመስራት ምክንያቱም እነሱ እንዲህ አይነት ስራዎች እንዲደናቀፉ ብዙ እየሰሩ ጥረት ባለበት ሁኔታ ያንን ሰብሮ የወጣ ፕሮጀክት ነው ማለት ይቻላልና፣ ትልቅ ድል ነው ለኢትዮጵያ ይሄ ግድብ እውን መሆኑ። የሕዳሴ ግድቡ በሚያስገኘው ቀጠናዊ ጠቀሜታ ሀገራት የትብብር አቅማቸውን ለማሳደግም ትልቁ መሰረታቸው መሆኑ ተመላክቷል።